ቤተሰብ አዲስ መረጃ ነው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እስከ መጨረሻ አዳምጡት። እኔ መጨረሻ ላይ ገባለሁ። አዳምጡት በደንብ ይጠቅማችኋል። ስለ ቀነኒ አዳዲስ መረጃ። ሊሴ እናትዮ ሬሳ ከፍተነኒ ሲባል እንደ አዩ ነው የተቀለቀሉት። ዋይ የዛን ቀን ማታ ምን ተፈጠረ? ከእሷ ጋር የበሉት ከእሷ ጋር የጠጡት ከእሷ ጋር ፎቶ ፒክቸር ያላቸው ሰዎች ራሱ እውነት አሁን ብዙ ማውራት አልፈለጉም። አንተ ብለሃል ተቀርጾ የወጣ ቪዲዮ ላያቸው አለው እና ዳሶትሩ ማውራት አልፈለጋችሁ። የምታውቁት ነገር ግን አለ። እስር ቤት እየተመላለሳችሁ እንኳን አረክ ይመስል ወይ እንዴት እንደሆነ አናቅም፣ ግን እየተመላለሳችሁ እንደሆነ የምናቃል። ያ ማለት አንዳንድ ቲክቶከሮች ላይቭ ላይ ስትጠየቁ ምን እንድናወራ ነው የምታወሩት ነገር የለም። የእውነት አታውቁም አታውቁም ምንም አታውቁም። አንዳንድ ጊዜ ይሄ ነው። እኛ ራሳችን ነገ ምን እንደምንሆን አናውቅም። እናንተ ራሳችሁ ዛሬ ለዚች ልጅ መከራከርና መናገር ያልፈልጋችሁ ሰዎች፣ ምክንያቱም እዛ ነገ ትታያላችኋል። ምክንያቱም ነገ ከእሱ ጋር ከኮንሰርቱ ላይ ሜይ ቢ ታጅቡ ይሆናላ ከወጣ ማለት ነው። ምክንያቱም ሆይ ሆይ ስትሉ ይቆምላችኋላ። ቤታችሁ ስደግሱ ትጠሩታላችኋል፣ አይደለ? ለዛ ነው መናገር የከበዳችሁ እሱ። የዚች ልጅ ሞት ራሷን አጥፍታ እንኳን ቢሆን ከዚህ በፊትም ብያለሁ፣ ነ ራሷን እንኳን አጥፍታ ከሆነ ምንኗ ነው? ትላንትና ተስፋ ያላት ልጅ፣ ትላንትና መስራት የምትወድ ልጅ፣ ትላንትና ብዙ ቦታ ላይ አክቲቪቲ የነበራት ልጅ ቤቷ እስር ስር ተደርጋ መልኳ ጠፍቶ በፊት ከነበረ ማንነቷ ጎላ ስትቀመጥ እንደ ጓደኛ ስታገኟት ምን ስትሏት ነበረ? ማን ይጠየቃት? ምንነሽ ነው ቀነኒ? ከድሮ እኮ እየከሳሽ ነው፣ ሰውነትሽ የተለወጠ ነው። በየቦታው አትታይም፣ ስራ አቁመሻል። ያላሰዋለ በጣም ነው የምትሰፍሩት። ዛሬም ለቀነኒ እኔ ራሴ አልቆምኩላትም ሌሎች የኦሮሞ ልጆች እየቆማችሁላት አይደለም። ላይክ ብዙ ፎሎዌር ያላችሁ ማለት ነው፣ ተሰሚነት አለን ብላችሁ እንዴትም እንዴትም ፌመስ የሆናችሁ ሰዎች ማለት ነው። ቲክታክ እንግዲህ ምድር ሁሉንም አፈምዟል ዘንድሮ አይደል? አንዳችሁ መናገር አልፈልጋችሁም። ቀኖኮ ሺስጋን ለሁን ለምንድን ነው ለነበረ አሁን የፎቶ ፎቶ ሲወጣ ማን ያመጣው ፎቶን ከዛ በፊት ቴክስት ሲመጣ ቴክስቱ እንድትደልት ተደርጎ ግን እቺ ልጅ አቢዩዚንግ ሪሌሽንሽፕ ውስጥ እንደነበረች ዩ ጋይስ ኦልሬዲ ነው። አባቦ የምትባለውም አሁርታሌ ቴንክ ዩ። አንቺም አባቦ። እሷ ደግሞ ከነ ማስረጃ ተናገረች። ምንድን ነው ለሊስ አንድሪስ ሁለት የተለያየ ነገር ጽፈዋል፣ ሁለት የተለያየ ነገር ጽፈዋል አለች። አንደኛው ሊጋቡ እንደነበረና ጥሩ ፍቅር እንዳላቸው ሰርጋቸው ኤንጌጅ እንዳደርጉ የእሷ አባት ደግሞ እንጌጅም እንዳላረጉ ሽምግልና እንዳልተላከ ምንም ነገር እንደማያውቁ ተነግሯል። ቢቢሲ አፋን ኦሮሞ ላይም የተናገረው ነው፣ አብታለች። ገብታችሁ ማየት ትችላላችሁ። አባቡ ምስቱ ደግሞ የሎስ አንጀለስ ምስት፣ እዚህ የምትኖረዋ ደግሞ እሷም የጻፈችው ነገር አለ፣ ደልጠዋለች። አንቺ አባቡ ከፖስትሽ በኋላ ጨሳ የለም እሱ እንትን ግን ሁላችሁም እንደ ሴትም እንደ እናትም እንደ እናትም እንደ እህትም እንደ ወንድም ምንራሱ ወንዶቹ የእናንተ እህት ብትሆን የእናንተ ልጅ ብትሆን ዝም ትላላችሁ ወይ? እዛ ላይ ደግሞ የሰው እውነት እንዲወጣ የሰው እውነት እንዲደበቅ፣ በዚህ ደረጃ በዚህ ደረጃ ይዳችሁ ሰው እንኳን እንትን ሲል ሪፖርት እያደረጋችሁበት አካውንት ማዘጋት ላይቭ እንዳይገባ ማድረግ በውስጥ ማስፈራራት ለምን አስፈለገ? ለምን አስፈለገ? ፍትህ እንዲሰፍን እንፈልጋለን ለቀነኒ በህይወቷ ደስተኛ ሳትሆን ችግሯን ለሰው ሰው ሳታወራ ህይወቷ አልፏል። አይደለ? ራሷን አጥፍታ ከሆነ ምኑ ነው ነው ምን ተካሂዶ ነው? ይዳንቀ ለሊት ምን ተብላ ነው? ለምንድን ነው በዛ ለሊት ተነስታ ራሷን አይጠፍራችሁ? ከዛ በፊትስ ምን ስትባል ነበር እች ልጅ? ምክንያቱም አይተናላ ስትደበደብ ነበር፣ ፊቷ አበርዞ ነበር። የታችን ደም እየተጣራ በአንዷ ምክንያት አለመግባባት እየተፈጠረ ነው። ሮሚያ ፖሊስ እና አዲስ አበባ ፖሊስ መሀል ቶክስ ሊከፋት ያደረሰ ጉዳይ ምንድን ነው? እንዳለም ጎሳ በቁጥጥር ስር የዋለው አዲስ አበባ ፖሊስ ስር ሲሆን የቀረበውን ከፍተኛ ፍርድ ቤት ነው። እና ታዲያ በዛሬው ዕለት ሮሚያ ፖሊስ እንዳለም ጎሳ ቃል መስጠት ያለበት ሮሚያ ፖሊስ ነው በማለት እንደ ደግሞ ጎሳ ታስሮ ያለበት እስር ቤት ድረስ በመሄድ እንዳለምን ይዞ ለመውጣት እየሞከሩ ሳለ በከተማ ላይ የረዘም ያለ ቶክስ መከሰቱንም ተቋል። ይህ ጉዳይ ካሰብነው ከቁጥጥራችን ውጭ እየሆነ ያለ እየመሰላል ነው። ምክንያቱም እንዳለም ጎሴ ሁሉ ደግሞ ጎሳ አዲስ ቁጥጥር ስር የሆነበት ምክንያት አንድ ወንጀል ተፈጸመ የተባለው ቦታ አካባቢውን የሚወክል ቦታ ላይ መታሰሩ የሕግ አግባብ ያለው ቦታ ይሆናል። ከዚህም ጋር ተያይዞ ወደ ልቀትም ከአምስተኛ ፎቅ ራሷን ጣለች ወይንም ሰው ገደላት የሚል ጥርጥር ውስጥ ከመረሳችን በፊት እሷ የሞተችበት ወይንም የወደቀችበት አካባቢውን የሚመለከተው የፖሊስ አካል ፖሊስ ማምሪያ ወይም ፖሊስ ጣቢያዎች መጠየቅ ምችል ከዚህ ጋር ተያይዞ እንደወንጀሉ ወንጀሉ ክብደት በከፍተኛ ፍርድ ቤት መጠየቅ ነበረበት። ከፍተኛ ፍርድ ቤትም ቀርቦ አሉን ሰጥቷል። ፍርድ ፍርድ ቤቱም ማለትም አቃቢ ሕግም መስረጃዎችን የማክልበት የመስረጃዎችን የማክልበት የሐኪም ምስክሮችን የማስተካከልበት እና የሐኪም መረጃዎችን የማክልበት ጊዜ ይሰጠኝ በማለት ያንዱ ዓለም ጠበቃ የጠይቀው የዋስማቲን ከልከለው ለአስራ ሶስት ቀን ቀጠሮ ሰጥቶ ወደ ማረፊያ ቤት ልጓል። ታዲያ ይህ የከፍተኛ ፍርድ ቤት ውሳኔ በእንደዚ ተተላልፎ ሳለ ሮሚያ ፖሊስ ምን አስበ ይሁን እስከ ማረፊያ ቤት ወዱ ቶክስ እስከ መቅፈታ ደርሱ አንዱ ዓለምን ይዞ ለመውጣት ምንሞከሩ ወደምን እያመራ ነው? እንግዲህ ገባብነትስ አለው። ጥያቄውን እናንተ ትችላላችሁ። እሷን ጉዳይ የኦሮሚያ ክልል መንግስት ማየት አለበት። የኦሮሚያ ክልል ፌዴራል ፖሊስ ማየት አለበት። ባው ሸበልሰ አብዲሳ ነው ስልኩቼ፣ ሊደረግም የአንተ ልጅ ብትሆንስ የአንተ ልጅ ብትሆንስ፣ እንደዚህ ተከጥቅጣ የተገደለችው የአንተ ዘመድ ብትሆን፣ እንደዚህ አይነት አስተያየት ትሰጥ ነበረ? እንደዚህ አይነት ነገር ታደርግ ነበር? የአንተ አደለችማ፣ ከአንተ እውቅና ያለው ሰው ይበልጥብሃል። አዎ፣ ስለዚህ ወደ ኦሮሚያ ክልል ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝብት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር እንግዲህ መጥተናል ማለት ነው። ዛሬም አላቆመም ቀነኒ ጉዳይ። ፍትህ ለቀነኒ ማለት ሁላችንም ግዴታ አለብን። እህታችን በምን እንደሞተች ሁሉን ነገር ይጣራልን። እኛም ማጽያት ከምንገባ ማለት ነው እና እንግዲህ ዛሬ ቀነኒ ያው ልደቷን ልታከብር ፎቶ እየተነሳች ኬክ እየመረጠች ውላ ገብታ ነው ሌሊቱን ህይወቷ ያለፈው ማለት ነው። እንግዲህ ልደቷ በዛሬ ሁለት ተከብሮላታል ማለት ነው። የቀነኒን ልደት እንግዲህ ጓደኞቿ ሻማ እያበሩ በእንባ ልደቷን አክብረዋል በጣም በሚያሳዝን ሁኔታ። ወዳጅ ዘመድ አዝማጅ እንግዲህ በጣም በሚያሳዝን ሁኔታ ላይ የቀብር ስነ ስርዓት ማነው የልደት በአሏን እንግዲህ አክብረውላታል ማለት ነው። እንደዚህ በሚያሳዝን ሁኔታ ፎቶዎቿን ደርድረው አበባ አድርገው ሻማ አብርተው እያነቡ እንትን ብለዋል ማለት ነው እና አሁን ደግሞ የተለያዩ ሜሴጆች እየወጡ ነው ያሉት። አሁን በምናያቸው የተለያዩ የተለያዩ ሜሴጆች እየወጡ እያየን ያለን በጣም ያሳዝናል። ብቻ አላቅም። እግዚአብሔር ይፍታው ነው ምንለው ማለት ነው እና ያውም ደግሞ የተጻፈውን ሚሴጆች እያጠፋፉ ነው ያሉት። እንግዲህ መግቢያ ላይ እንደሰማችሁት የተለያየ መረጃዎች እየወጣ ነው። እውነቱ ያለው አንድ ፈጣሪ ጋር እና አንድ አለም ጋር ነው። እኛ ስላልን አይደለም። ብዙ መረጃዎች ወጡ እየተባለ ነው እንደሰማችሁት። እንግዲህ ፖሊስ ቤት ሲገባ ፈርሹ ምንጣፉ ላይ ደም ተገኘ ይባላል። ብዙ ነገር እየተባለ ነው ያለ። በጣም በሚያሳዝን ሁኔታ እንዴት ቤቱ አልተቆለፈም ወይ ሰው የለበትም ወይ ሲሉ ሰምተናል። ሰው አለ ቤት ውስጥ እሱ ቤተሰቦችም ሀዘን ተቀምጠዋል። አንዱ አለም ቤት ማለት ነው እናቱ ቤተሰቦቹ የቀነኒና ሀዘን እንግዲህ እዛ በነበሩበት ቤት በአንዱ አለም ቤት ተቀምጠው ነው ያሉት። ፖሊስ ግን ሄዶ ምርመራ ባደረገበት ሰዓት ላይ እንግዲህ የተገኘው እይነ ተብሎ እየተወራ ነው ያለ። እግዚአብሔር አምላክ እውነቱን ያውጣ። እሱም ንጹህ ከሆነ ከደሙ ፈጣሪ ንጹህነቱን ያውጣለት ማለት ነው። እዚህ ጋ መጀመሪያ ይጣላሉ እንዲላሉ በሚለው ብቻ ሳይሆን ማለት ነው። እውነት ያለው ማንጋ ነው። አሁን አንዱ አለም ስለተያዘም እስር ቤት ስላለ ወንጀለኛ ነው ማለትም አይደለም። እውነቱ ተጣርቶ ደግሞ ይወጣል። አንዳንዴ እኮ ሰው ንጹህም ሊሆን ይችላል። ይህን ታውቃላችሁ። ስለታሰረ ብቻ ወንጀለኛ አይደለም፣ ንጹህ ሊሆን ይችላል። ብቻ ያማል ያለው ነገር ሁሉ ማለት ነው። የዚች ልጅ አሟሟት ምክንያቱ ውስጥ ምንድን ነው? በሱ ምክንያት ተጣልታ ነው ወይ፣ በህትየው ምክንያት ነው ወይ፣ ምንድን ነው የሚለው ነገር እስካሁን የወጣ መረጃ የለም ማለት ነው። ያው ሰው እንግዲህ ከዚህ በፊት የነበራቸውን እንደሚጣሉ ምናምን ነው ብዙ ሰዎች ቤታቸው ይጣላሉ ይሄ የቤት ውስጥ የሚጣሉት ነገር ለሞት አበቃ ሳይሆን፣ አሁን ዋናው ነገር ምንድን ነው፣ ፍሬ ሀሳቡ እሷ የሞተችበት ምክንያቱ ምንድን ነው የሚለው በደንብ መጣራት አለበት። ምክንያቱም በእሱ ምክንያት ነው ወይ ውነት ሀምሳ ሺ ብሩ ነው ወይ አሁን ብዙ ነገሮች እየወጡ ስለሆነ ህዝቡ ተወዛግቦ ነው ያለ። መጀመሪያ ላይ እኔ መቶ ፐርሰንት ራሷን በቃ ምርር ብሏት ራሷን አጠፋች በሚል ደምደም ያለው ማለት ነው። በጣም አሳዝናኛለች። እሱ ራሱ አሳዝኖኛል ማለት በቃ አንዳንዴ እንደዚህ ያላሰባችሁት ነገር ተጨቃጨቁና ሰው በእናንተ ምክንያት በእናንተ ጦስ ያልሆነ ነገር ውስጥ ሲገባ እናንተም ደግሞ ምንም እጃችሁ በሌለበት እንደዚህ ወንጀለኛ ልትሆኑ ትችላላችሁ የሚለው ሀሳቡ ነብኝ ነበረ ማለት ነው። እና እሱም አሳዘነኝ። ወይኔች ጎዶሎ ቀን ገና ከመውጣቱ ገና ታየው ታየው ከማለቱ ብዬ በጣም አሳዘነኝ። በፊት ያለፈባቸውን ታሪኮችም ሴፉ ጋጅ አዳምጮ ነበር ኢንተርቪውን ጋሪ ሲነዳ እንደነበረ፣ ብዙ ነገሮችን እንዳሳለፈና ያን ያን ሰምቼ አሳዘነኝ ማለት ነው። ከዛ አሁን ላይ ደግሞ የሚወጣው ደግሞ የተለያዩ መረጃዎች፣ አንዴ ደም ተገኘ፣ ብዙ ነገሮች ያው እንደሰማችሁት ብዙ ብዙ ነገሮች ማለት ነው። እና እነዛን ደግሞ ስትሰሙ እንድትጠራጠሩ የሚያደርጋችሁ ነገሮች ደግሞ ይፈጠራሉ ማለት ነው። ለማንኛውም ፈጣሪ እውነቱን ያውጣ። እኛ እዚህ ጋ መፍረድ አንችልም። እሱ ልጁም ንጹህ ሊሆን ይችላል። አንድ ፈጣሪ ያውቃል። እጁም ካለበት ደግሞ የዝቼ ንጹህ ደም አይለቀውም። በቃ በአንድም በሌላም ሀቋ ይወጣል ማለት ነው እና እኔ ያላቅም ብቻ ምለው ነገር በአሁኑ ሰዓት ላይ በጣም ያሳዝናል። እንግዲህ ልደቷን ልታከብር የነበረችው ልደቷ ቀርቶ ልደት ሳይሆን ሀዘን እየተከበረን ያለ በጣም በሚያሳዝን ሁኔታ እንግዲህ ልባቸው ብስብር ባለ ሻማ አብርተው ፎቶ አንደርድረው እያለቀሱ ልደቷን አክብረዋል። ቤተሰብ ጓደኞቿ በጣም ያሳዝናል። ብቻ አላቅም። በዛ ላይ ደግሞ ለምንስ እናትየው ለምንድን ነው አስክሬን እንዳያዩ እናትየው ለምን ተከለከሉ? እናትየው አስክሬን እንዳያዩ ተከለከሉ። የዛን ቀማታ በቃ በጣም ጦርነት ተከፍቶ ነበር አሉ እሷ ቤተሰብ ከመጣ በኋላ እሷ እንደሞተች ካሉ በኋላ ስክሬን ራሱ ተመልሶ ወደ አንዱ አለም ቤት አልሄደም፣ ቀጥታ ወደ ቤተሰቦቿ ነው ሄደ። ከዛ ወጥቶ እና ይሄ ሁሉ ለምን የሚባል ነገር በቃ ህዝቡ ብጥብጥ ብሎ ነው ያለ። ብቻ እውነቱን ፈጣሪ ያውጣ፣ ለህታችን ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። መዳን ለምላለው ልጁም እጁ ንጹህ ከሆነ እግዚአብሔር ያውጣው፣ እጁ ካለበትም ደግሞ እግዚአብሔር ይፍታው እውነቱን። እንግዲህ ያልተፈታን ቆቅልሽ እኛንም ማጽያተኛ አድርጎናል። መዳንያ ለሚቅር ይበለን።